ቤት ተመልካቾቻችን ከስቱዲዮ ወጣ ብለን አንድ ስፍራ ላይ እንገኛለን። አጠገቤ ደግሞ ዲና አንተነህ ናት የምትገኘው። በርካቶች ያቁሻል። በተለይ በዚህ ጸጉር ስታይል በደንብ ነው የምትታወቂው። ከዚህ ጸጉር ስታይል ቀጥሎ ደግሞ ናማ በሚለው ሙዚቃ በደንብ እውቅና ልታተርፍ ትችላለች። ዛሬ ደግሞ በአዲስ ነገር ነው የተገናኘ ነው። ዛሬ እኛ ዋጋ ያልበም ምረቃ ስነ ስርዓት ላይ ነን። ስለመጣችሁ እናመሰግናለን። ዲናም ትንሽ አስተዋውቂን እስኪ፣ ለተመልካች ይመስለኛል ብዙ ኢንተርቪው ላይ አናገኝሽም። እኔም ለመጀመሪያ ጊዜ ነው ሳገኝሽ ዲና፣ ትንሽ ነገር እዚህ ነዋሪ ስላልሆንኩኝ ነው ብዙ ፕሮግራሞች ላይ የሌለሁት። ዲና እንትነ እንግዲህ ይረዝምብኛል። ግንፍሌ አካባቢ ነው የተወለድኩት አራት ኪሎ ልጅ ነኝ። ሙዚቃው ጋር በእናቴ እናቴ ጎበዝ ድምጻ የነበረች እሷንተ ከትዬ ነው የመጣሁት። ብዙ ልክ ሰዎች በሚያልፉበት ዛሬ የተጀመረ ሳይሆን ከአማተር ክበብ ጀምሮ ብዙ ፕሮሰሶች አልፌ ነው ዛሬ የደረስኩት። ጀመሪያ ስራሽ ምንድን ነበረ? ለማስታወስ ያህል የመጀመሪያ ስራ አይሱ ሚል ታመነ መኮንን ነው ግጥምና ዜማውን የሰራው። እነ ማኑ መሀመድ ኑሩ ሁሴን ቅንብር፣ ኢቭን ክሊፑን ነፂ ነበር በዛ ጊዜ የሰራልኝ። ነጻነት ወርቅ ነህ በጣም በጣም ደስ የሚል የመጀመሪያ ስራ መወደው ስራዬ ነው። ትንሽ ግን አስታውሽን እስኪ ምን ይመስል ነበር? እንኳን ስተነፈጌ የእግዜሩን ሰላምታህን፣ እኔ ደነግጣለው ካየሁት ዝምታህን አይሱ አይሱ ተብለህ ስንቴ ያመወቀሱ አይ ሱ ልብ እያጣኑት ጀምርና ለመጨረሱ አይ ል ያኔ ሬዲዮ ላይ በደንብ ይሰማ ነበረ። እነ ዳግማዊ ዳግም መቶ ሀያ እነ ዳጊ በሀይሉ በነበረው ጊዜ በደንብ ጥሩ ሽፋን ነበረ፣ ቆንጆ ነበር። ሙዚቃ ስራዎች ውስጥ ደግሞ ከሱ ቀጥሎ ምን ይመስል ነበር? የሰውስ አቀባበል ምን ምን አይነት ስራዎች ከአንቺ ጋር ይሄዳሉ የሚል አስተያየት ይመጣል። እንዴት ነበረ መንገድ? እውነት ለመናገር በቃ እንደ ዜማ አሰረተሽ ይሄ ጥሩ ይሆናል፣ ይሄ እያልሽ አደለም። ግን በቃ ምርጫሽ የሆኑትን አላል ከምትሰሚያቸው፣ ይህን ብሰራው ይህን ብሰራው እያልን አጋጣሚ በመንገዳችን ላይ ነው ስኬቶቹ የመጡት እንጂ ያው አንዱ ጥሩ ይሆናል፣ አንዱ ጥሩ አይሆንም። ብዙዎቹ ግን ጥሩ ሆነውልናል እንዳጋጣሚ። መቼ ነው ታዲያ አሜሪካ ሄደሽ ኑሮ ደግሞ እዛ የሆነው? እዛ ሆነሽ ደግሞ ሙዚቃ የጀመርሽበትስ እንዴት ነበር? ይመስለኛል ከሀገር ስንወጣ ትንሽ ደግሞ ከጥበቡ የመጥፋት ነገር አለ። ድጋሚ ለመመለስ ሊያስቸግር ይችላል። እንዴት ነበር? እዚህ ሙያ ውስጥ አንዴ ከገባሽ በኋላ በምንም አይነት አስቸጋሪ ውስጥ ብትሆኝ፣ ቤት ውስጥ ቢሆን መዝፈንሽ ሸቅ ግዴታ ነው እና ከሰዎቹ ጋር በሙያ ስትኖር የተተዋወቀ የለ ዜማም የማግኘት ግጥምም ሁሉን ነገር የመላላኩ ጓደኝነቱ ተቋርጦ ስላልነበረ ለዛ ነው። አቋርጬ አላቅም ግን ምንድነው ወዲያው ወዲያው እንደ በፊቱ ቶሎ ቶሎ ማድረጉን እዛም ያሉኝ የህይወት አጋጣሚዎች አልተመቻቹልኝም። ለዛ ነው የቆየሁት እንጂ ልክ ሙዚቃ የጀመርሽ ጊዜ ነው አልበም ይዘሽ ሀሳብሽ ውስጥ መጥቶ እኮ ምትጀምር። ግን ዛሬ ይሁን ነገ አታውቂውም። የራሱን ጊዜ ይወስዳል። በቃ ብዙ ጊዜ አይቶሽ ከሆኑ ሰዎች ዘፈን የጀመሩበት ክለብ የሰሩበት ከዛል በሚያወጡበት ስኬታቸው ጊዜ ሩቅ ነው የሚሆን። ሙዚቃ ስራ በተለይ ደግሞ ከሀገር ወተሽ ይበልጥ ደግሞ ለሴት ሲሆን የትዳሩም ህይወት ሊኖር ይችላል። እንዲሁም እንዲሁም ደግሞ የህይወት ጫናው በራሱ ትንሽ ሙሉ ለሙሉ ሀሳብሽን ሰጥተሽ እንዳትሰሪ ሊያደረግሽ ይችላል። ያ አስቸጋሪ ነገሮችም ሊኖሩ ይችላሉ። ዲና ታዲያ አልበሙን ከስምንት በቅድም እየሰማሁ ነበረ፣ ስምንት ዓመት ያህል ፈጅቷል ስራው ከተጀመረ ከታሰበ ግን እንዳልሽኝ ምናልባት ሙዚቃ መስራት ስትጀምሪ ጀምሮ እያሰብሽው ቆይተሻል። ምን ይመስላል የአልበሙስ ጉዞ? እንዳልኩሽ ነው ቆይቷል። ዜማ ስንሰበስብ አንዴ ስትሰሪ ሲፈርስ ሲቋረጥ ነው እዚህ የደረሰው። አሁን አጠናቆ ወደዚህ ስለቀረበ ነው እንጂ የብዙ ጊዜ ፕሮሰስ ነው። ዜማዎች ሲሰሩ ሲቀየሩ፣ በዛ ፕሮሰስ ውስጥ በጣም ቆይተናል። አሁን ነው ጊዜው የደረሰው። እንዳልሽው እዛ ሌላው ሀገር ወይም ኖርበት ሀገር ደግሞ ልክ እንደዚህ ብዙ ክለቦች ቢኖሩም ውስን ቀን ነው የሚሰሩት በተለያየ ጊዜ አዳዲስ ድምጻዊ ነው የሚሳተፈው። ሁሉም ቦታ አንድ ቦታ ልክ እንደ ኢትዮጵያ እንደ መስሪያ ቤት ልትሰሪበት የምትችለው አይደለም። እራሱም ህይወትም አይፈቅድልሽም። ማታ ሰርተሽ ጠዋት ሰርተሽ ምናምን። ስለዚህ ግዴታ ውስን ይሆናሉ ማለት ነው። ለዛ ነው ቅድምም እየሰማሁ ነበር የአልበም መግለጫው ላይ ለሶስት አልበም ሊበቃ የሚችል ሙዚቃዎች ላይ ስራ ተሰርቷል፣ ወጪ ወጥቶባቸዋል፣ ተደክሞባቸዋል። ከነዛ መሀል ነው ተመርጦ የተወሰደው። ይሄ ሁሉ እንግዲህ አስቸጋሪ ይመስለኛል፣ ከወጪም አንጻር ከጊዜም አንጻር። የመምረጡ ስራ ላይ እነማን ማን ተሳትፈውበታል? ከመምረጥ አንጻር የትኛው ላይ ነው ፎከስ አድርገሽ እንዲመረጥ ያስቻለሽ? እውነት ለመናገር እንዳልኩሽ የዛሬ ሰባት ዓመት ስምንት ዓመት ጊዜ የነበርኩ ጊዜ ዓመት ከሁለት ወር ነው የቆየሁት ከሙዙ ስቱዲዮ እስከ መጨረስ ደርሰን ነበር። በመጫው ምንም አስተካክለናል። በጣም ብዙ ሁሉም ጓደኞቼ መገሌ ብዬ ብጀምር ብዙ ስለሚሆኑብኝ ሁሉም ሰው ሙዚቃ ላይ ሙያውን ያለው ሰው እናቴም ጨምሮ በደንብ ሀሳብ አግዞኛል። ሌላው ኢትዮጵያ ወንድሜ ልክ ጓደኛዬ አክባሪ ያመነብኝ ደግሞ አለማየሁ መኮንን ሁል ጊዜ አመሰግነዋለሁ። ስራውን ስትሰሪ የሚከብዱሽን ነገሮች በማገዝ በጣም በጣም ለሱ ምስጋና ማድረስ ፈልጋለሁ። በዚህ አጋጣሚ አብረውኝ ለሰሩት በሙሉ በተለይ እናቴን እንኳን ደስ ያለሽ ማለት ፈልጋለሁ። እህቴ ቅርቤ የነበሩት በቃ የኔን ስኬት ማየት ለሚፈልጉ በሙሉ በጣም እግዜር ይስጥልኛ ለማለት እወዳለሁ። አብረኝ የሰሩትም በሙሉ ኪነት ኢንተርቴንመንት፣ ምሳለ ገነት ኢንተርቴንመንት፣ ማያ ፕሮዳክሽን፣ እነ ካሙዙ ብስራት፣ ሁሉንም አመሰግናለሁ። አንችንም በጣም አመሰግናለሁ፣ የኔ ቆንጆ። እዚህኛው አልበም ላይ ቅድምም እያየሁኝ ነበረ እነ ታምራት ደስተን ጨምሮ እጅግ ታዋቂ ሰዎች ተሳትፈውበታል። ታምራት ደስታን በዋነኝነት ያነሳሁት ከእድሜው ሩቅነት በተጨማሪ ደግሞ ምናልባት አሁን ላይ ቢኖሩልን ስራቸውን አልጠገብንም የምንላቸው አይነት አርቲስቶች ናቸው እና ምን አይነት ስራ ከእሱ ጋር አብራችሁ ሰርታችኋል? ትንሽ ለተመልካቾች ፍንጭ ነገር እንድሰጪልኝ። ታሜ በጣም መልካም ሰው ነው፣ ከሁሉም ጋር እኔ ጋር ብቻ ሳይሆን ለሁሉም ድምፃዊ ቅርብ የሆነ ሰው ነው። በደስታ ነው የሚሰራው። አንቺን የሚመስል ነገር ያመጣል ብዙ ጊዜ ነብሱን ይማረው። በጣም ወዶ ማከብረው አርቲስት ነው። ከሱ ጋር ስለሰራው ደስተኛ ነኝ። አይኔ ለመደና ፈልጎ ያጣሰው ማጻት ምንደጣ ሳይወድ የደረሰው ምን ታን ታዲያ የኔ ቁሞ ማደር ሲታደሉ ቀርቶ ሲታገሉ መኖር ወይ ና ፈጥነና። ምናልባት እንደ ማጠቃለያ ያህል የሙዚቃሽ አልበምሽ ላይ ምን አይነት ምን ያህል ትራኮች እንደሚገኙ ምን ምን አይነት ሙዚቃዎች በውስጡ ይዘው እንዳሉ የባህላዊንም ጨምሮ ትንሽ ነገሪንና ለተመልካቾች ግብዣሽንም በዛው። አስራ አራት ትራኮች አሉ። ስለ ሀገር፣ ስለ ፍቅር በጣም ስለ እናት፣ ስለ እናቶች ለእኔ ስሜቴን ይገልጽልኛል ያልኩትን በሙሉ ትንሽ በትንሹ ለማሳየት ሞክሬበታለሁ። እናንተ ደግሞ ስሜቱን ከህዝቡ ነው። እንግዲህ እኔ ግን በቃ በቆየሁበት ጊዜ አንጻር ይሄ ብል አቅሜንም ያሳይልኛል፣ የዜማ ምርጫ ሰው ያቀዋል ብዬ አስቤ ነው ያመጣሁት። ይሄን ያህል ቆይቼ አሪፍ፣ በጣም አነጋጋሪ ስራ ነው ይዤ እየመጣ ያለት። በትክክል ቆንጆ ነው፣ በእውነት ጥሩ ስራ ነው። እኛ እምነንበት ነው የሰራ ነው። ብዙ ደክመንበታል። ውጤቱ ደግሞ ያው የሚጠበቅ ነው። አሁን ላይ እንዴት ይደርሳል የሚባል ነገር አይታወቅም። ስለ አልበም ግን በጣም ጥሩ ስራ እንደሚሆን በሙሉ ተስፋ አለ። መልካም እድል እንመኛለን። እኛም ከሙዚቃው በኋላ ደግሞ ሰፊ ቆይታ እንደሚኖረን ተስፋ አለኝ። ተመልካቾቻችን የነበረን ቆይታ የተከታተላችሁትን ይመስል ነበር። በእኔ በኩል አበቃው። ቀሪ ኤንቢሲ ፕሮግራሞች በድጋሚ አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ